ሴይጣን ሁል ጊዜ አንድ ስቶ ነው አይወድም በጣም። ሴጣን ከሁሉ በላይ ቤተክርስቲያንን ወይንም ሰዎችን አታክ የሚያደርግበት ትዳርንም አታክ የሚያደርገው መጀመሪያ ቋለቅ ነው ስራው። አንድነት ነው የሚለው አንድነትን ይመታል። አንድነትን ያበላሻል። የሴጣን ዋና ተግባሩ አንድነትን መምታት። ተመልከቱ፣ በጓደኛ መካከል ተመልከቱ፣ በትዳር ውስጥ ብትሉ፣ በቸርች ውስጥ ብትሉ መጀመሪያ የሚያደርገው ቋንቋችሁን መደባለቅ ነው። አንድ እንዳትሆኑ ነው። ካልነቃችሁበት፣ ያፈራረሳችኋል። ይገርማችኋል። ከነቃችሁበት ግን አቅመ ቢስ ነው፣ ይሄጣል። አያችሁ፣ ሁለት ሰዎች የእግዚአብሔር ቃል እንደዚህ ይላል፣ አሞጽ ሶስት ሶስት ላይ ሁለት ሰዎች ሳይስማሙ እንዴት አብረው ሊሄዱ ይችላሉ ይላል። እግዚአብሔር ስለ እስራኤል ነው የሚናገረው። እስራኤል ከእኔ ጋር ሳትስማሚ እንዴት ከኔ ጋር አብረሽ ልትይይ ትችያለሽ? እያለ ነው። እንደዚሁም እኛም እርስ በርሳችን ሳንስማማ በአንድ ተልእኮ ላይ አብረን መሄድ አንችልም። ሳንግባባ በአንድ ሚሽን ላይ አብረን ልንሄድ አንችልም። እስቲ አሁን በደንብ አስተውሉ። ለምሳሌ በሰሞኑ በተነሳው በካውንስሉና በነቢዩ ጩፋ መካከል የተነሳውን ችግር አይታቸዋል ከጀርባ ሆኖ ይህንን ጉዳይ በየቀኑ የሚያራግቡ ሰዎች አሉ። እና እነዚህ ደግሞ እምነቱን የማይመለከታቸው ሰዎች ሁሉ ነው፣ እጃቸውን አስገብተው አሮጌ ቪዲዮ አሮጌ ቪዲዮ እየቀረጹ እያወጡ፣ አሁን ልክ እንደተባለ እያስባሉ ነገሩን ማጋጋል ሰዎች ወደ እርቅ እንዳይመጡ ነው። አሁን ሴጣ የሚፈልገው ምንድን ነው? ነገሩ እንዲቋጭ አይደለም እንዲቀጥል፣ በምን በፍጭት ውስጥ በግጭት ውስጥ በጭቅጭቅ ውስጥ እንድንቀጥል ይፈልጋል። ከዛ ሰው ለሁለት ተከፍለን ቡድን ሰርተን አንዳችን ከወዲያ አንዳችን ከወዲህ እንድንወራወር ይፈልጋል። በጣም የሚገርማቸው ቤተክርስቲያን ዋይዝ መሆን አለባት፣ አገልጋዮች ዋይዝ መሆን አለባቸው። ግን ከዚህ ጋር አያይዤ አንድ ነገር እንገራቸው ወደንም ጠላንም ግን ካውንስሉ የአባቶች የጸሎት ውጤት ነው። ዝም ብሎ ይመጣ እንዳይመስላችሁ። አሁን በዶክተር አብይ ጊዜ ካውንስሉ ስታብሊሽ ይደረግ እንጂ ካውንስሉ እዚህ ለመድረስ ብዙ አባቶች አልቅሰዋል። ብዙ አባቶች ጸልየዋል። ብዙ ሰዎች ሰክሪፋይ አድርገዋል። ብዙ ሰዎች ተጎድተዋል። ብዙ ሰዎች ሞተዋል። የዛ ውጤት ነው የካውንስል እንዳይመስላችሁ በእውነት። ለምሳሌ በአጼ ኃይለ ስላሴ ጊዜ የቤተ ክርስቲያን አባቶች ከሀዲያ ከውላይታ የአስራ አምስት ቀን የእግር መንገድ ተጉዘው በዛ ጊዜ